ፉፉዬ ከእናት ከእህቱ ጋር ዛሬ ማታ ይጠብቁኝ የሚል መልእክት ከወዶ አስተላልፈን ፍቅርዬ በአዲስ ቲክቶክ ካች ብላለች። ያኛው ቲክቶኬ ላይቭ ለጊዜው ስላግዴ በዚህ መጥቻለሁ በሚል መልእክት መታልናለች። ፍቅር ላይቭ ይላል ፍሎ አድርጓት ማለት ነው። ሲቀጥል ደግሞ ሰላም አሰላም አለይኩም ወረሀመቱላሂ በረካቱ። ሰላም ቤተሰቦች፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በመጀመሪያ እንግዲህ ይሆናላ እኔን የሚሳደብ ሰው ካለ የሆነ ቁርአን የለወጡ የነካ ሰው ነው። ጋይስ አው ለምን ዶ ተቃራጭ እየተረገመ ሰው ጌስ ምንም አላደረኩም አሁን ማለት ነው። እና ዛሬ ፉፉዬ በአዲስ ነገር ጠብቁኝ ብሏል። እናት ለምን ትሞት፣ ሂዳ ጎንብሳ ጉርሻታ ጉርሳሌ በጨለማ ዳብሳ ይባል የለ ጋይስ። እናት ሲኖራችሁ ሁሉ ነገር ሙሉ ነው የሚሆነው። በቃ ዱዓ ለራሱ እውነት ለመናገር ማለት ነው። ምንም ነገር ባታደርግላችሁ ለራሱ ጧት ማታ ሰላማው ለሊ ልጄ ተኝታም ተነስታም እናት ልጆቼን ሰላም አውሉልኝ ልጄን ሰላም አውሉልኝ፣ በሰላም መልሳቸው፣ በሰላም አውላቸው፣ በሰላም በቃ ዱዓ ወለ ራሱ ይለያል። የእናት ማለት ነውና ቀን በቀን ልጆቿን ነው የምታስታውሰው። ስተኛም ስበላም ስጠጣም በቃ ስሰራ ምናምን ልጆቿን ነው የምታስታውሰው። እናት ማለት ነው እንግዲህ እና የእናት ነገር ለየት ይላል እውነት በቃ ለልጆቿ ያላት አስተሳሰብ ለልጆቿ ያላት ሰላሙ ነው ለራሱ በቃ ምን ሆነው የሆን ምናምን የሚትጨነቀው መጨነቅ ምናምን እናት ያው እናት ናት ታውቃላችሁ መቼም ስለ እናት ብዙ ሁላችንም እናት ስላለን ስለ እናት ያኔ እንትናንለም ማለት ነው ተነግሮ የሚያልቅ ቃላት አይደለም ስለ እናት ያለው ተነግሮ የማያልቅ ቃላት ነው ማለት ነው እና ፉ በርታ። እንደዚህ ቶቶሎ ስራ ቪዲዮ። አንዳንድ ጊዜ ዩቱብ ቻናል ራሱ ቪዲዮ ሳለቁበት ስቀሩ ይቀዘቀዛል። ቅዝቅዝ ነው የሚለው ሙጥት ነው የሚለው ማለት ነው እና ቶቶሎ ቪዲዮ መልቀቅ፣ ሀያም ሰላሳም አርባም አምሳም ታዬ ታየ ቶቶሎ መልቀቅ። ከዚያ እየተሻለ እያደገ እያደገ ይሄዳል። እኛ በመቶ በአድል እንዲ ስንት ዓመት ማለት ነገ የተሻለ ነገር ይመጣል በሚል ነው። በመቶ በሁለት መቶ እይታ ዝም ብለን ቪዲዮ እየሰራ ያለ ነው ስለዚህ የተሻለ ነገር የተሻለ ነገር እየመጣ ነው የሚሄደው። ጠንክሮ የሰው ልጅ ከሰራ እና ጠንክረ ስራ ፍቅርዬም ቢሆን በዩቱብ ስሪ ጠንክሪ እና ሁለታቸውም ጠንክሩልኝ ማለት ነው። ጠንክሩልኝ የሆነ ትልቅ ደረጃ ድረሱልኝ በቃ የእሱ ነው ምኞቴ። እና ሌላቸው የፈለኩት ነገር ይሄ ነው ማለት ነው። ጋይስ ባይ። እና ለሁላችንም እናቶች ነፍ አመት ይኑሩልን በስደትም ላለን በሰላም ሀገራችን ገብተን ቤተሰቦቻችንን በሰላም የሚናይ ያድርገን ማለት ነው እና አገር ውስጥም አብረናቸው ያለን ቤተሰቦቻችንን የምንንከባከብ፣ ለቤተሰቦቻችን ትልቅ ሪስፔክት ያለን ሰዎች ያደርገን እና ውድ የሀገሬ ልጆች ነፍ ነፍ ነፍ አመት ለቤተሰቦቻችን ማለት ነው እና ደግሞ ለኛም። እኛ ስንኖር ቤተሰቦቻችን ይኖራሉ፣ ቤተሰቦቻችን ሲኖሩ እኛ እንኖራለን ማለት ነው እና ነፋ አመት ይኖሩልን እላለሁ። በያላችሁ በሰላም ቺብዛ ባይ